ምርኩዜ የሸምበቆ መቸ ሆነና ተሰብሮ የሚወጋኝ እንደገና የዘላለም አምላክ መኖሪያዬ በአምላክ ጥላ ስር ነው ማረፊያዬ። ምን ሁሉ ና እንዲወስድኝ አልፈልግም ምንም ነገር ዛሬ ልወጥ ከአባቴ ጋር እንደተጣበቁ ከአባት በላይ ትንፋስ ረፍት ነው የሚሰማኝ። ብዙዎቻችን ታሪኳ በተለያዩ ማህበራዊ ሚዲያዎች ላይ ከተለቀቀ በኋላ በጌታ ላይ ባላት እምነት የተደነቅንባት የብዙዎችን ህይወት በቀጠፈው አደገኛዊ ካንሰር ህመም እየተሰቃየች እንኳን ለጌታ መዘመሯንና ማምለኳን የወንጌልን እውነት መመስከሯን ያለቁመችው እህታችን ፋናይን በተመለከተ ያለችበት አሳዛኝ ሁኔታ በሶሻል ሚዲያ ላይ ከታወቀ በኋላ እጅግ ብዙ ደጋግ ኢትዮጵያውያን ድጋፍ እንዲያደርጉላት በተጠየቀው መሰረት ከ3 ሚሊዮን ብር በላይ ተሰብስቦላት ለሕክምና ከሀገር ውጭ ማቅናቷ ይታወቃል። ታዲያ በዛሬው እለት በተሰማው መረጃ ለእግዚአብሔር ምን ምንም እንደማይሳነው ባየንበት ታምር! ዶክተሮች እጃቸውን ባፋቸው እስከሚጭኑ ድረስ 18 ሰዓታትን የፈጀ የቀዶ ጥገና ተደርጎላት አሁን በሙሉ ጤና ላይ እንደምትገኝ በመግለጽ ጌታን አመስግኑልኝ ብላ መልእክቷን ለቅዱሳን በሙሉ ያስተላለፈች ሲሆን እስቲ መልእክቷን አጠር ያለ ቪዲዮ ተመልክተን እንመለስ። ሰላም፣ እንዴት ናችሁ? ሁሌ እኔ እግዚአብሔር ይመስገን በጣም ጥሩ ጤነትነት ላይ ይገኛለሁ። እግዚአብሔር ለሁሉ ነገር የተመሰገነ ይሁን። ሰርጀሪውን በተሳካ ሁኔታ ነው የተጠናቀቀው። በጣም ረዥም ሰዓት የፈጀ ሰርጀሪ ነበር። ከጠዋቱ አንድ ሰዓት የገባው ከሌሊቱ ስድስት ሰዓት ነበረ ከሰርጀሪ ሩም የወጣሁት። ከዛም ደግሞ አይሲኤ ሩም ሶስት ቀን ቆየው። ወደ አስራ አራት ቀን የሆስፒታል ቆይታ በኋላ ነው ከሆስፒታል የወጣሁት። ይህ ሁሉ ሰዓት የፈጀ ሰርጀሪ ምን ሊሰራ ነው ብላችሁ እንደምትሉ አምናለሁ። ያው ትንሿ አንጀት ሙሉ ለሙሉ ከትልቋ አንጀት ላይ ደግሞ የተነካውን ፓርት ተቆርጦ፣ ከዛም ከሽንት ቧንቧም የተወሰነ ከዛም ደግሞ ከጉበቴ ላይም እዛ ሆዴ ላይ ያለውን ነገር ሁሉ ዶክተሮቹ ሰብስበ አውጥተውልኛል። ከዚህም በኋላ ስድስት ሳይክል ኬሞ መውሰድ እንዳለብኝ ይነግረውኛል። እግዚአብሔር ፍቃድ አንዱን ሳይክል እዚህ ወስጄ ከዛ በኋላ የተቀሩትን ደግሞ ኢትዮጵያ ለመውሰድ ነው የተነጋገር ነው። እኔ የእናንተ የጸሎት ውጤት ነኝ። በጸሎታችሁ ሁሌ አብራችሁ እንደሆናችሁ አቃለሁኝ። ስለኔ እንደምትጨነቁ አቃለሁኝ። በጣም ነው የማመሰግነው። የእናንተ የድጋፍ ውጤት ነኝ እኔ እያንዳንዳችሁ እዚህ ለመታከሜ ሼር በማድረግ ቪዲዮ በመስራት እንዲሁም ካላችሁ ላይ በመስጠት አብራችሁ ነበራችሁ። አመሰግናለሁኝ። አሁንም በጸሎታችሁ በአብሮነታችሁ አብራችሁኝ እንድትሆኑ ጠይቃችኋለሁኝ። እግዚአብሔር ጤናችሁን ይስጣችሁ። በጣም አመሰግናለሁ። በጣም ወዳችኋለሁኝ። ሰላም ሁኑልኝ። እንግዲህ ውድ የይሁ ሚዲያ ቤተሰቦች እንደተመለከታችሁ እህታችን ፋናዬ 18 ሰዓት የፈጀ እጅግ ከባድ የሚባል ቀዶ ጥገና ወይም ሰርጀሪ አድርጋ አሁን በሙሉ ጤንነት ላይ በመገኘቷ እግዚአብሔርን አመስግኑልኝ፣ ከጎኔም ስለነበራችሁ ለሁላችሁም ምስጋናዬን አቅርባለሁ የሚል መልእክትን አስተላልፋ፣ ብዙዎችም ሀሳባቸው ይህ ቪዲዮ በተለያዩ ማህበራዊ ሚዲያዎች ላይ ከተለቀቀ በኋላ በሀሳብ መስጫው ስር እግዚአብሔር ጨርሶ ይምርሻል፣ ለክብሩ አቁሞ ያዘምርሻል፣ ለብዙዎች ምስክር ትሆኛልሽ እያሉ ይላሉ መልካምና ገንቢ አስተያየታቸውን ሲሰጧት ተመልክተናል። ከዚህ በኋላም የተለያዩ ሕክምናዎች ሊኖሩ ስለሚችሉ ደግሞ ድጋፍ እንዳይለያትም በዚህ አጋጣሚ እንግዲህ እህታችን ፋናዬ ገልጻለች ወይም ደግሞ ጠይቃለች። ከዚህ ጋር ተያይዞ ታዲያ ብዙዎች እያነሱት ያሉት ባሳለፍነው ሁለት ሳምንት እጅግ አሳዛኝ በሆነ ሁኔታ ሕይወቷ ካለፈው ከዘማሪት የምስራች ጋርም በማገናኘት ደግሞ እንደዚህ አይነት ነገሮች ቶሎ ይፋ ባይወጡ የራሷ ጊዜን ወስዳ የጥሞና ታይም ቢኖራት የሚል ሀሳብንም ሲሰጧት ተመልክተናል። ለማንኛውም ግን እግዚአብሔር ሲፈውስ ካለጠባሰው ነውና በእርግጠኝነትም ደግሞ እህታችን ፋናዬ ጤንነት ከዚህ በላይ ተሻሽሎ ከዚህ በላይ አገግማ ሙሉ ለሙሉም ደግሞ ድና ወደ ሀገር መታ ምስክርነቷ የብዙዎችን ህይወት እንደሚያነጽ ምክንያቱም ልክ እሷን የመሳሰሉ በዚህ ሰዓት ተስፋ ቆርጠው በጨለማ ህይወት ውስጥ ያሉ ወዴት ነው መሄጃችን? ምን ብናረግ ይሻላል? ብለው የተጨነቁ ብዙ ነብሶች አሉና፣ በየሆስፒታሉ በየቤቱ። ስለዚህ የእኛ አምላክ ደግሞ የተአምር አምላክ ስለሆነ በ11ኛው ሰዓት ደርሶ መፈወስና ማዳን የሚችል እንደሆነ እንዲያቁም እንደዚህ አይነት ሰዎች ለምስክርነት ይቆማሉና፣ ከነዚህ መካከል እህታችን ፋናዬ አንዷ እንደምትሆን እኛም እርግጠኞች ነን። በዚህ አጋጣሚም አሁንም ቢሆን በጸሎትና ባለ ለን አቅም ሁሉ ከጎኗ እንቆማለን። በሙሉ ጤንነት በድጋሚ እንደምናያት እርግጠኞች ነን። ወድ የይሁን ሚዲያ ቤተሰቦች በዛሬ ፕሮግራማችን ይህን ብታውቁት ያልነውን አጠር ያል መረጃ ያቀረብንበት መረጃ ይህን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልሰጡን ትችላላችሁ። እናንተም ደግሞ የምንለቃቸው ፕሮግራሞችን ወዳችሁና ፈቅዳችሁ እየተከታተላችሁ ሀሳብ አስተያየት እየሰጣችሁ እንደዚሁም ላይክ እያደረጋችሁ ደግሞ እንደዚሁም ቻናሉ ከ19

ከልብ ከልብ ከልብ እናመሰግናለን። አሁንም የምንለቃቸውን ቪዲዮዎች ላይክና ሼር በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ ደግሞ የተለያዩ መንፈሳዊ መረጃዎችን እናንተ ብሰማቸው ብታውቋቸው የእናንተ መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ ትምህርት ይሰጣሉ ያልናቸውን አዳዲስ ፕሮግራሞች በአዲስ አቀራረብ ይዘን ይዘት ወደ እናንተ ይዘን የምንመጣ ስለሆነ ቻናሉን ሰብስክራይብ አድርጉ፣ ለሌሎችም ሼር አድርጉ እያለን ለዛሬ ያቀረብንላችሁ መረጃ ይህን ይመስል ነበረ። በሚቀጥለው እናንተ ብሰማቸው ብታውቋቸው ባልናቸው አዳዲስ የመንፈሳዊ ዘርፍ መረጃዎች እስከምንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሆን እያልን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ። እኔ ሁሉና እንዲወሰድብኝ አልፈልግም። ምንም ነገር ዛሬ በሂደት እንደምሄድ አቃለሁ። ሞትን እንዳልፈራ አድርጎኛል። ዋስትናዬ ነው። አይጠለኝም፣ አይተወኝም፣ አብሮኛል አብሮኛል። ሰነፍሽ ብሎ አይተወኝም።